የፋይናንስ ተቋም እንደመሆኑ መጠን በርካታ የፋይናንስ ስራዎች የምንሰራባቸው ሲስተሞች አሉ ማለት ነው። በተለይ ሁለቱ ትልልቅ በጣም ሂዩጅ የሆኑ ሲስተሞች ናቸው፣ አጠቃላይ እንደ ከተማ አስተዳደር የምንጠቀማቸው ናቸው። አንደኛው የተቀናጀ የበጀትና የውጭ ስርዓት የሚባለው የአይቤክስ ሲስተም ሲሆን ሁለተኛው ደግሞ የፔሮልና የአቴንዳንስ ስርዓት የሚባል ሌላ አይታብ የሚባል ሲስተም አለን። አይቤክስ ማለት በጣም ሂዩጅ የሆነ የተቀናጀ የበጀት እና የውጭ ስርዓት ነው። ይህ ሲስተም አጠቃላይ እንደ ከተማ አስተዳደር የምንጠቀመው ሲስተም ነው። አይታብ እና አይቤክስ ሲስተም ማለት ያው የከተማ ዋና እያንዳንዱ የከተማ ውጪ ገቢ የምንቆጣጠርባቸው ሲስተሞች ስለሆኑ እነሱ ምንም መቆራረጥ ሳይኖር ከዚህ በፊት ከነበረው በተሻለ መልኩ አገልግሎት እየሰጠ ይገኛል። አይታ የሚባለው የተቀናጀ የአቴንዳንስና የፔሮል ስርዓት ወይም አይታብ የምንለው ሲስተም በጣም ጥሩ ውጤት ያለው የፔሮል የክፍያ ስርዓት፣ እንደገና ደግሞ የሰራተኛ ፕሮፋይል መረጃ በመያዝ ጥሩ ምርታማነት ያመጣ ጥሩ ውጤት ያለው ስራ ነው ማለት ነው። እሱንም አጠቃላይ እንደ ከተማ አስተዳደር እየተጠቀምነው እንገኛለን ማለት ነው፣ አሁን ላይ ማለት ነው። አሁን የምናየው ኢስሚስ የሚባል ሲስተም ነው፣ ኢንተግሬትድ ሲቪል ሰርቪስ ማኔጅመንት ኢንፎርሜሽን ሲስተም። ይሄ ያው አገር አቀፍ የሆነ ሲስተም ነው። ሲስተሙ አጠቃላይ የሰራተኞችን መረጃ አሰናድቶ ማኑዋል የነበረውን ያሰራር ስርዓት ወደ ዲጂታል ስርዓት ቀይረው መጠቀም የምንችልበትን እድል ይፈጥርልናል። ያው ከአድቫንቴጅ ከጥቅም አንጻርም ብዙ ጥቅሞች ያሰጠናል። ለምሳሌ ከዚህ በፊት የነበረው የሰራተኛ አጠቃላይ መረጃ በቀላሉ ከተማ ውስጥ ያሉ ሰራተኞች ብዛት መናገር አይቻልም ነበር። አሁን ላይ በቀላሉ ምን ያህል ሰራተኛ እንዳለ ይህን ሲስተም በመጠቀም መናገር የሚቻልበት እድል አለ። ፕላስ ደግሞ አንድ ሰራተኛ ሁለት ሶስት ቦታ እንዳይሰራ ማድረግ የሚቻልበትም እድል አለ። ከዛ በተጨማሪ ደግሞ አሁን ላይ ያ የትኛውንም ኤሪያ ላይ አገልግሎት የሚሰጥበት ኤሪያ ላይ አሰራሮችን ወደ ዲጂታል መቀየር አስፈላጊ መሆኑ የግድ ስለሆነ ያንንም ስታንዳርድ እንዲያሟላ ያደርጋል ማለት ነው። ከጊዜ አንጻርም ሲታይ ኖርማሊ ድሮ የአጠቃላይ እንደ ከተማ አስተዳደር ሂሳብ የሚዘጋው የበጀት ዓመት ሂሳብ ይዘጋል እና የበጀት ዓመት ሂሳብ የሚዘጋው በቀጣይ ሁለት ዓመት ወይም ደግሞ ዓመት ከግማሽ ድረስ ሄዶ ነው የሚዘጋው ማለት ነው። አሁን ላይ ግን ሪፖርት የምንዘጋው ዊዝን ዛት ይር መጨረሻ በዛ አመተ ምህረት መጨረሻ አካባቢ ኦልሞስት ሰኔ፣ ሐምሌ፣ ነሐሴ ሪፖርታችን እንዘጋለን ማለት ነው አጠቃላይ እንደ ከተማ አስተዳደር እና ይሄ ትልቅ እንትን ነው። ሪፖርት በሰዓቱ ማቅረብ ይዘ ብዙ ጥቅም አለው ማለት ነው። ምክንያቱም ውሳኔ ሰጪ አካላት ያን ሪፖርት መነሻ አድርገው ነው ወደፊት ያሉትን ውሳኔዎች መወሰን የሚችሉት ማለት ነው። እና በፊት ጊዜ በተለይ ከዚህ ሲስተም ውስጥ ሳንገባ ሪፖርቶችን ለማዘጋጀት እንዲህ በቀላሉ የሚታይ ነገር አይደለም። ምክንያቱም ሪፖርቶቹ የተለያዩ በየቦታው የተበታተኑ ቅጻቅጾች ላይ ተለቅሞ ነው ሪፖርት የሚሰራው ማለት ነው። የወርሃዊ ሪፖርት በተለያየ ጊዜ፣ የውሳኔ ሰጪ አካላት የሚፈልጉት ሪፖርት የሚሰራው በጣም አድካሚ በሆነ ሁኔታ ብዙ ጊዜ ወስዶ ያውም ደግሞ ጥሩ ያለሆነ ሪፖርት ማለት ነው። አሁን ላይ ያ ነገር ቀርቶ ለውሳኔ ሰጪ አካላት በሚያስፈልግበት ሰዓት ኤኒ ታይም አሁን ለምሳሌ አንድ ዳይሬክተር ወይ አንድ የቢሮ ኃላፊ ወይም ደግሞ እንደ ከተማ አስተዳደር የፋይናንስ አፈጻጸም የውጭ አፈጻጸም ቢጠየቅ ን ፍራክሽን ኦፍ ሴከንድ ስፕሪንት አድርጎ መስጠት ይቻላል ማለት ነው። እስከዛች ሞመንት ድረስ ያለች እና ይሄ አሁን ከጊዜ አንጻር በጣም ጥሩ ነው። ፕላስ ደግሞ ለውሳኔ ሰጫ አካላትም በጣም ጥሩ እንትን ነው ማለት ነው የተሻለ ቴክኖሎጂ አምጥቶ የተሻለ ሲስተም አምጥቶ በመተግበር ስማርት ማድረግ የሚቻልበት ወይ ነው እየተመቻቸ ያለው። ከዚህ በፊት የነበረው ዝም ብሎ የተቆራረጠ የሆነ ቁጥ ቁጥ ያለ እንትን ነበር ሲስተም ነበር። አሁን ግን እነዚህን እያንዳንዱ ጋር እያንዳንዱ ተቋም ላይ ያሉት የመሰረተ ልማት ችግሮች በመፈተሽ በመቅረፍ የተሻለ ለቀጣይ ስማርት ለመሆን የሚያስችል ቴክኖሎጂዎች ተግባራዊ እየተደረጉ ነው። ሲስተሙ ስንጠቀም ያው መጀመሪያ ዩአርኤል ወይም ደግሞ የምንጠራበት አይፒ አለ። እነዚ አይፒ አድሬስ በመጠቀም ወደ ሆም ፔጅ ይወስደናል። ናርግ ኢንተርፌሱ ይህንን ይመስላል። እዚህ ላይ ምን ይሰራል? አጠቃላይ የሰራተኛ መረጃዎችን ማሰናዳት እንችላለን። ለምሳሌ ስራ መደቦችን፣ ፋብሪክ ሰርቪስ እና የሰው ሀብት ልማት ቢሮ የሚያጠናቸው የስራ መደቦች አሉ። እነዛን ተከትለን የሰራተኛ ቅጥር እንፈጽማለን የነበሩትን ዳታዎችን አብዴት የማድረግ ስራዎችን እንሰራለን። ፕላስ ደግሞ የተለያዩ ደረጃ እድገቶችን ፈቃዶችን በሲስተሙን መሰረት በማድረግ መስጠት የምንችልበት እድል አለ። የተለያዩ አገልግሎቶች እንሰጣለን ማለት ነው። ለምሳሌ እዚህ ጋም እንደምናየው የሰው ሀብት ልማት አስተዳደር የምትል ፈንክሽናሊቲ ያለች፣ እሷን ክሊክ አድርገን ወደ ውስጥ ስንገባ አጠቃላይ ቢሮችን ላይ ምን ያህል ሰራተኞች አሉ የሚለውን መረጃ ያሳየናል። ለምሳሌ እዚህ ሰርች ወይም ደግሞ ፈለገ እምትል በተናለች፣ እሷን በመጠቀም ያሉን ሰራተኞችን ሊስት ያደርግልናል። ለጊዜው አሁን እኛ ቢሮ ላይ ያሉ ሰራተኞች አጠቃላይ 175 ሰራተኞች በዚህ ሲስተም ተመዝግበው ይገኛሉ። ስለዚህ እነዚህ 175 ሰራተኞች ይህንን ሲስተም መሰረት አድርጎ የአመት ፍቃድ ኦንላይን መጠየቅ ይችላሉ። ፍላስ ደግሞ የስራ ልምድም ኦንላይን አፕላይ አድርገው ሊጻፍላቸው የሚችልበት እድል አለ ማለት ነው አይታብ ላይ የሰራተኞችና አቴንዳንስ በአሻራ መልኩ ወደ ሲስተሙ ያስገባል። ፊርማም የሚፈረመው በሲስተም ነው። አሻራ ማሽኑ አቴንዳንስ ዲጂታሊ ነው የሚወስደው። ወደ ለአንቺ ኖርማ ያንችን አቴንዳንስ ሴት ያደረጉም ኤችአሮች ወይም የሆነ ደሞ ሲከፍሉ ቤዝዶን በአሻራ ማሽኑ መሰረት አድርገው ነው። ሲስተሙ ራሱ አቴንዳንስ ከሰጠሽ አሻራ ማሽኑ ሲስተሙ ጋር የተቀናጀ ስለሆነ ፌሮሎች በዛ አግባብ ነው የሚሰራው። ፔሮሉንም እሱን መሰረት አድርጎ ነው የሚሰራው። ከቀረ አቴንዳንስ ካልፈረመ ይቆርጥበታል። ለሞዙ በዛ አግባብ ስራ የሚሰራ ሲስተም ነው። ሰራተኛ ለምሳሌ የአመት ፍቃድ እንዴት ይጠይቃል? የስራ ልምድም ተመሳሳይ የሆኑ አገልግሎቶች እንዴት ሊጠይቅ ይችላል? የሚሉትን ነገሮች ለማየት ብሞክር፣ መጀመሪያ ያው የሰራተኛው መረጃ አለ እዚህ ጋ የሰው ሀብት አስተዳደር መዝግቦ ያቆየው መረጃ አለ። ያንን መረጃ መሰረት አድርገን ነው ፍቃድ ልንጠይቅ የምንችለው ማለት ነው። ይሄ ሰራተኛ መጀመሪያ ላይ ፍቃድ የተመዘገበ ፍቃድ አለው ወይስ የለውም ብለን ቼክ እናደርጋለን። ከዛ በኋላ ፍቃድ መጠየቅ የሚችልበትን እድላለሁ ለምሳሌ አንድ ሳምፕል እንወስዳለን ካሉ ሰራተኞች ውስጥ ምሳሌ አለምነሽ የምትባል አንድ ሰራተኛ አለች። እቺ ሰራተኛ መጀመሪያ ፍቃድ አላት የላትም የሚለውን ነገር ራሷም የራሷ ፕሮፋይል ላይ ገብታ ዩዘር ኔሟን ተጠቅማ ባላንሷን ማየት የምችልበት እድል አለ። የአመት ፍቃድ ምን ያህል ቀን አለኝ ብላ ቼክ ማድረግ ትችላለች። ከዛ በተጨማሪ የሷ የበላይ ኃላፊዋ ወይ ደግሞ ዳይሬክተሯን ይህንን ፍቃድ ስትጠይቅ ፍቃዷን አፕሮቭ ማድረግ የሚችልበት እድል ሊኖር ይገባል። ስለዚህ የዛ ሰውየው አካውንትም በተመሳሳይ ማየት አለብን። ስምንት የስራ ቀናቶችን ፍቃድ መውጣት ትፈልጋለች። ዘን እሱ ራሱ ካልኩሌት እንዲያደርግላት ቼ እንትን አለች በተናለች እሷን ክሊክ እናደረግና ራሱ ካልኩሌት ያደረግላታል። ከዛ የተለየ ማስታወሻ ካላት ፀሐይ ያው በምን ምክንያት መውጣት እንደፈለገች ብቻ የራሷ የሆነ ጉዳዮችን የምጽፍበት ማስታወሻ አለ። ከዛ አስቀምጥ እንለዋለን ማለት ነው። ቀጣይ ስቴፕ የሚሆነው ዳይሬክተሯ ጋር ይህንን ሜሴጅ ወይም ደግሞ ይህንን የስምንት ቀን እረፍቷ ወደ ዳይሬክተሯ ሄደዋል ወይ አሌ ደግሞ የሚለውን ነገር እናያለን ማለት ነው። ኤክስል ላይ ሲሰራ ወይም ደግሞ እንደዚህ የተበጣጠሱ ሲስተሞች ላይ ሲሰራ ስርቆትም እንደገና ኢፊሽንት የሆነ ሪፖርትም ለማግኘት አስቸጋሪ ነበር። አሁን ላይ ሴንተራሊ ነው የምንጠቀመው ሲስተሙን። አጠቃላይ ያለን የሰው ሀይል ምን ያክል የሰው ሀይል ሲቪል ሰርቫንት አለ፣ ምን ያክል በጀቶች ይፈሳሉ የሚለውን ነገር ሁሉ ሴንተራሊ ማኔጅ ማድረግ ይቻላል። እና በጣም ጠቃሚ ሲስተም ነው። አድካሚ አይደለም፣ ኢዚ ነው። ሌላ ከኢኖቬሽን ቢሮ ጋር ደግሞ ሌላ አንድ የስማርት ኦፊስ የሪከርድ ማኔጅመንት ሲስተምን ውስጥ የምንለላካቸውን የሪከርድ ወይም የደብዳቤ ስራዎች ምንም አይነት የሃርድ ኮፒ ስራ ከዚህ በኋላ የሃርድ ኮፒ የደብዳቤ ምልልስ የለም። ሌሎች ቢሮዎች ጋር የሚያለን ግንኙነት ፔፐርለስ ይሆናል ማለት ነው። ደብዳቤዎች ከቢሮ ቢሮ፣ ለምሳሌ ከንቲባ ቢኖር ወደ ከንቲባ የምንለላከው የደብዳቤ አይነት ምንድን ነው የሚሆነው ማለት ነው? ስሩ ሲስተም ነው የሚሆነው ማለት ነው። ሃርድ ኮፒ ቀርና በሲስተም ይሆናል ማለት ነው። ቴክኖሎጂዎች ከዚህ ከአይቲ ዘርፍ ጋር አሉ የተባሉ ቴክኖሎጂዎች ግንባታ ተደርጓል። የዳታ ሴንተር ግንባታ ተሰርቷል። የኔትወርክ ኢንፍራስትራክቸር ዋይርለስ ማዋር፣ ቀደም ሲሉ ያየናቸው የተለያዩ ሲስተሞች አሉ። እነዛ ሲስተሞች አጠቃላይ እንደ ከተማ አቀፍ አገልግሎት የሚሰጡ ሲስተሞች ናቸው። አይታፕም አይቤክስም ኢጂፒም እንዲሁም ስማርት ኦፊስም በተመሳሳይ እንደ ከተማ አቀፍ ነው፣ አገልግሎት እየሰጡ ያሉት። እነዛ ሲስተሞች ሳይቆራረጡ አገልግሎታቸው እንዲሰጡ ከተፈለገ ይህን ዳታ ሴንተር በዋነኛነት እንደ ጀርባ አጥንት ሆኖ ያገለግላል ማለት ነው። ይህን ዳታ ሴንተር የሁሉም አገልግሎቶቹ መነሻ ወይም ደግሞ የሁሉም ስርዓቶች መነሻ ይህ ዳታ ሴንተር ነው። ይህ ዳታ ሴንተር ያው አንድ በአንድ ለማየት ብንሞክር ኮንትሮለሩ አለ። አጠቃላይ የፓወር ሲስተሙ እዚህ ላይ ኮንትሮል እናደርገዋለን። ቀጥታ ከዚህ ከኮንትሮለሩ ወደ ዩፒኤስ ሲስተም ይገባል። ዩፒኤስ ሲስተም ይገባል። ዩፒኤሱ ደግሞ ለሁሉም ራኮች ፓወር ዲስትሪቢት ያደርጋል። ወደ አራት አምስት አካባቢ ራኮች አሉ። እነዚ ራኮች ላይ ሰርቨሮች እና የተለያዩ ስዊቾች አሉ። እነዛ ስዊቾች እንዲሁም ፋየርዎሎች ቀጥታ ከዚህኛው ዩፒኤስ ፓወር ያገኛሉ። አገልግሎታቸው ሳይስተጓጎል በስርዓቱ ሰርቪስ እንዲሰጡ ያደርጋቸዋል ማለት ነው። ለምሳሌ ፓወር በተለያየ አጋጣሚ ሊቆራረጥ ይችላል። ይሄ ዩፒኤስ ከአራት እስከ ስምንት ሰዓት ፓወር ሴቭ አድርጎ እነዚህን አገልግሎታቸው እንዲሰጡ ያደርጋል። ዘመኑን የዋጅ አይነት አገልግሎት እንዲሰጡ ወይም ደግሞ ፐርፎርማንሱ የሲስተሙ ፐርፎርማንስ በከፍተኛ ደረጃ እንዲያርግ ለማድረግ የሚያ የሚያስችል ደረጃ ያደርሳቸዋል። እነዚህ አዳዲስ ሰርቨሮች ናቸው። እነዚህ በጣም ካፓሲቲያቸው በጣም ሀይ የሆነ በጣም ስፒዳቸውም እንዲሁ በከፍተኛ ደረጃ የሆነና አቅማቸው ከነዚህ ጋር የማይነጻጸሩ ናቸው። የትኛውንም አይነት ሲስተም ዲፕሎይ ብናደርግበት አንድን ማድረግ የሚችሉ አይነት ሰርቨሮች ናቸው። ፕላስ ደግሞ ስቶሬጆቹም አሉ። እንደ ከተማ ስለሆነ የምንጠቀሟቸው ሲስተሞች በየቀኑ በጣም ብዙ ዳታ ፊድ ይደረጋሉ። ስለዚህ እነዚያ ዳታዎች እስቶር ማድረጉ የሚችሉ ናስ ሰርቨሮች ያስፈልጋሉ። ስለዚህ እነዚያ ናስ ሰርቨሮች አሉ ማለት ነው። እነዚህ የምታዩአቸው ናስ ሰርቨሮች ናቸው። ስለዚህ እነዚህ ሰርቨሮች ከዚህ ላይ የሚያገኙትን ዳታ ከነዚህ እስቶሬጅ አልፎ ሲገኝ ወደዚህ ናስ ሰርቨር ስቶር ተደርጎ እናገኘዋለን ማለት ነው። ከዛ በተጨማሪ ደግሞ እዚህ የእሳት መከላከያ አለ። ፕላስ ደግሞ የተለያዩ ሴንሰሮች አሉ፣ ካሜራ ሲስተሞች አሉ። ዳታ ሴንተሩ ያው በዚህ መልኩ እየሰራ ይገኛል። አንፃር ከውጪ ከጉልበት ማየት እንችላለን። ከውጭ አንጻር ኖርማሊ በፊት የሂሳብ ስራዎች የሚሰሩት በቅጻቅጽ ነው። በጣም ብዙ ቅጻቅጽ ያስፈልጋል ማለት ነው። ሂሳብ ስራውን ለመስራት ማለት ነው። ሲስተም በሲስተም ከመሆኑ በፊት በጣም በርካታ የቅጻቅጾች ሌጀሮች ያስፈልጋሉ እና ለእነኚህ የሚወጣው ወጪ አሁን ኦልሞስት የለም። ምንም አይነት በቅጽ የምንጠቀመው ለሂሳብ ስራ የምንጠቀማቸው ትልልቅ ወጪ የሚያስወጡ ሌጀሮች አጠቃላይ እንደ ከተማ አስተዳድር የለም ማለት ነው። በዛ ደረጃ ከውጭ አንጻር ያን ያክል ወጪ ሴቭ አድርጎልናል ማለት ነው። በጀት እንደሚያስተዳደረውም ተቋም የበለጠ በሲስተም ተጠቅመን ስንሰራ የበለጠ ክላሪቱ የተፈጠረ ስለሚመጣ ሁሉም ቢሮ በዚህ መልኩ ቢጠቀም ጥሩ ነው ብዬ አስባለሁ። አንድ ባለሙያ ይህን ሪፖርት ለማዘጋጀት ምን ያክል ጊዜ ነው የሚጨርስበት? እንደነገርኩ አሁን አመት ከምናምን ሲጨርስበት ስራዎችን ለመስራት እያንዳንዱ ሌጀር ሂሳቦችን እየለቀመ ነው። ለቅሞም ትክክል አይሆንም። ከዛም ከዛም ከዛም የመናበቡ መረጃዎችን የመፈለጉ ነገር በጣም አድካሚ ነው እና አመት አመት ከግማሽ ይወስድ የነበረው ስራ በቀላሉ አሁን በውስን ሰዎች ትክክለኛ መረጃ ወደ ሲስተሙ ከገባ ትክክለኛ ሪፖርት በአጭር ጊዜ ውስጥ ማግኘት ይቻላል ማለት ነው እና በጣም በርካታ የሰው ኃይል ጉልበት ይወጣበት የነበረን ነገር በደንብ ማቅለል ችሏል ማለት ነው። አዲስ አበባን ስማርት ለማድረግ ለሚደረገው ጉዞ መሰረት የጣለ ነው። በተለይ የመንግስት ተቋማት ላይ አጠቃላይ ባሉት አዲስ አበባ ከተማ አስተዳደር ቢሮዎች ላይ ዲጂታል የማድረግ ስራ፣ ሲስተሞችን ተቀብሎ ማስተናገድ የሚችሉ ኢንፍራስትራክቸሮችን የመገንባት ስራ እየተሰራ ነው።